ሰበር መረጃ አዲስ አበባን የሚያጥለቀልቅ የግዳጅ ሰልፍ ሊካሄድ መሆኑ ተሰማ። የአራት ኪሎ ጎልያድ የመደመር አባት ጠቅላይ ሚኒስትር አብይ አህመድ ድንገተኛ ሰልፍ ለማካሄድ በአዲስ አበባና ዙሪያዋ ያሉ የህብረተሰብ ክፍሎችን በመቀስቀስ ላይ መሆኑን ምንጮቻችን አረጋግጠውልናል። የብልጽግናው ሹማምንቶች በከፍተኛ ተስፋ መቁረጥ ስሜት ህዝቡን በማስገደድ መንግስትን የሚደግፍ ሰልፍ ለማድረግ እየተጣደፉ ይገኛል። ሰልፉ የሚካሄደው በነገው ዕለት መጋቢት 20 ቀን 2017 ዓ ም ጠዋት መሆኑን ከመንግስት ታማኝ ምንጮች ያገኝነው መረጃ ያመላክታል። ነገ በአዲስ አበባ ላይ ለሚደረገው ሰልፍ የግል የመኪና ባለንብረቶች ነዳጅ ይሰጣችኋል በሚል ሰበብ ከቡራዩ ለጋጠፎና ሌሎች ከተሞች ህዝቡ በነቂስ ወጥቶ እንዲያጓጉዙ ቀጭን ትዕዛዝ ተላልፏል። ሁሉም ወደ አዲስ አበባ የሚያስገቡ መስመሮቹም ዝግ እንደሚሆኑና የተሽከርካሪዎች እንቅስቃሴም ሙሉ በሙሉ ዝግ እንደሚሆን ተወስኗል። በልዩ ሁኔታ በአዲስ አበባ ነዋሪ የሆነ ህዝብ በልዩ ሁኔታ በአዲስ አበባ ነዋሪ የሆነ ህዝብ የግል በልዩ ሁኔታ በአዲስ አበባ ነዋሪ የሆነ ህዝብ የግዳጅ ትዕዛዝ ተላልፎበት በሰልፉ እንዲገኝ ልዩ ስምሪት መውጣቱን ታውቋል። ነገ የሚኖረው የሰልፉን ድባብ ምን እንደሚመስል ለማረጋገጥ ስልክ ደውለን ያነጋገርናቸው የአዲስ አበባ ከተማ ነዋሪዎች እንዳሉት አሁን መንግሥት በጥርፊያ የጠራውን የድጋፍ ሰልፍ ደርግ ሊወድቅ አካባቢ ሲያደርጋቸው የነበሩትን አይነት ሰልፎች ጋር አንድ አይነት ነው ብሏል። አንድ ስማቸውን እንዲጠቀስ ያልፈለጉ ከፍተኛ የመንግስት ባለስልጣን የድንገተኛ ሰልፉ ምክንያት በአሜሪካ የተሰጠ ማስጠንቀቂያ መሆኑን ገልጸውልናል። ዛሬ መጋቤት 19 ቀን 2017 ዓ.ም ጠቅላይ ሚኒስትር አብይ አህመድ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በወቅታዊ የሀገሪቱ የጸጥታ ሁኔታ መምከራቸውን ምንጮቻችን አረጋግጠዋል። ጠቅላይ ሚኒስትሩ የተሰጣቸው ማስጠንቀቂያ ለማስተባበልና ህዝቡ እንደሚደግፋቸው ለማስመሰል ነገ አስገዳጅ ህዝባዊ ሰልፍ ጠርቷል።